ጤና ይስጥልኝ እንዴት ውላችኋል ተመልካቾች ከዜና ኢትዮጵያ ወደ ሰዓቱ አጫጭር ስፖርታዊ ዜናዎች እናልፋለን ከዜናዎቹ ጋር ተመስገን አለባቸው ነኝ ስንቄ ባንክ የስፖርት ዘገባችን የክብር አጋር ስለሆነም ከልብ እናመሰግናለን። በኢትዮጵያ ከ17 ዓመት በታች ሻምፒዮና ትናንት በተደረገ ጨዋታ ኢትዮጵያ ንግድ ባንክ ሐዋሳ ቢን አሸነፈ። በሐዋሳ አርቲፊሻል ስታዲየም የተደረገ የሁለቱ ቡድኖችን ጨዋታ ኢትዮጵያ ንግድ ባንክ አራት ለዜሮ ነው የረታ። ብሩክ ማርቆስ፣ ቅዱስ ዳዊት፣ ሀፊዝ ሻፊና ልዑል ዮሐንስ ኳስና መረብን ለኢትዮጵያ ንግድ ባንክ አስቆጥረዋል። ንግድ ባንክ ትናንት ማሸነፉን ተከትሎ ግማሽ ፍጻሜውን ተቀላቅሏል። በሌላ የሩብ ፍጻሜ ጨዋታ ሐዋሳ ከኤሌክትሪክ ያገናኘውን ጨዋታ ሐዋሳ 6 ለ5 በሆነ ውጤት በመለያ ምት አሸንፏል። የሁለቱ ቡድኖች መደበኛ ደቂቃ 0 ለ0 መጠናቀቁን ተከትሎ በተሰጠ የመለያ ምት ነው ሐዋሳ ለግማሽ ፍጻሜ መድረሱን ያረጋገጠው። ነገ የግማሽ ፍጻሜ ጨዋታዎች ሲደረጉ ሐዋሳ ከኢትዮጵያ ንግድ ባንክ 7 ሰዓት ላይ፣ 9 ሰዓት ሲል ደግሞ ቅዱስ ጊዮርጊስ ከወላይታ ዲቻ የሚያደርጉት ጨዋታ ይጠበቃል። በሩዋንዳ የዓለም ብስክሌት ሻምፒዮና አፍሪካን ያኮራው የኢትዮጵያ ልዑክ አዲስ አበባ ገባ። የኢትዮጵያ ብስክሌት ልዑክት ትናንት ቦሌ ዓለም አቀፍ አየር ማረፊያ ሲደርስም የመንግስት ከፍተኛ የስራ ኃላፊዎች በተገኙበት ደማቅ አቀባበል ተደርጎለታል። ኢትዮጵያ ከ108 ሀገራት በአምስት የውድድር አይነቶች ተሳትፋ ከአፍሪካ ቀዳሚ ደረጃን ይዛ አጠናቃለች። ከመስከረም 11 እስከ 18 2018 ዓ.ም ምህረት በሩዋንዳ በተካሄደው ውድድርም በአምስት የስፖርት አይነቶች የተወዳደረችው ኢትዮጵያ በአጠቃላይ ከዓለም ሰባተኛ ደረጃን በመያዝ ነው የጨረሰችው። በባህልና ስፖርት ሚኒስቴር የስፖርት ልማት መሪ ስራ አስፈጻሚ አቶ ወንድሙ ኃይሌም ኢትዮጵያውያን ተወዳዳሪዎች ያስመዘገቡት ውጤት የሚያኮራና የሚያበረታታ መሆኑን ጠቅሰው በቀጣይ ሚኒስቴር መስሪያ ቤቱ ለስፖርቱ ትኩረት ሰጥቶ ይሰራል ብለዋል። ከውጭ በስድስተኛው ሳምንት የእንግሊዝ ፕሪምየር ሊግ ትናንት የመጨረሻ ጨዋታ ተደርጎ ኤቨርተን ከዌስትሃም ነጥብ ተጋርቷል። በሜዳ የተጫወተው ኤቨርተን ሚካኤል ኬን በ 18 ኛው ደቂቃ ባስቆጠራት ግብ አማካይነት መምራት ቢችልም ከረፍት መልስ ጃራርድ ቦውን ለዌስትሃም ኳስና መረብን አገናኝቶ ዌስትሃም አንድ ነጥብ እንዲያገኝ አስችሎታል። ከኖቲንጋም ፎረስት ጋር ከተለያዩ በኋላ በዌስትሃም ቤት የመጀመሪያ ጨዋታቸውን ያደረጉት አሰልጣኝ ሆኖ ስፕሪንቶ ሳንቶም የመጀመሪያ ነጥባቸውን አግኝተዋል። የዴቪድ ሞይሶ ኤቨርተን በስምንት ነጥቦች ዘጠነኛ ደረጃ ላይ ሲቀመጥ ዌስትሃም ባንጻሩ በአራት ነጥቦች አስራ ዘጠነኛ ደረጃ ላይ ይገኛል። በሰባተኛው ሳምንት የእንግሊዝ ፕሪምየር ሊግም ኤቨርተን በሜዳው ከክሪስታል ፓላስ፣ ዌስትሃም ደግሞ በኢምሬትስ ከአርሰናል ጋር ይጫወታል። በጣሊያን ሴሪአ የአምስተኛ ሳምንት ሁለት ቀሪ ጨዋታዎች ትናንት ተደርገው ፓርማና ና ላዚዮ ተጋጣሚዎቻቸውን አሸንፈዋል። በሜዳው ከቶሪኒዮ ጋር የተጫወተው ፓርማ ሁለት ለአንድ ነው ያሸነፈው። ማቴዎ ፔሌግሪኖ በጨዋታና በፍጹም ቅጣት ምት ሁለቱን ኤር ፓርማ ግቦች ሲያስቆጥር ሲሪያል ኖጎንጎ ደግሞ ቶሪኒዮን በዜሮ ከመሸነፍ የታደገች ኳስ ከመረብ አሳርፏል። በሌላ ጨዋታ በሜዳው ከዤኖዋ ጋር የተጫወተው ላዚዮም ሶስት ለዜሮ ረጥቷል። ማቴዎ ኬኔርኒ፣ ታቲ ካስቲያኖስ እና ማቲያ ዛኬኝ ደግሞ የላዚዮን ኳሶች ያስቆጠሩ ተጫዋቾች ናቸው። በቺሊ እየተደረገ በሚገኘው የዓለም ከ20 ዓመት በታች ዋንጫ አርጀንቲናና ፈረንሳይ ሲያሸንፉ ብራዚል ነጥብ ጥላለች። ከኩባ ጋር የተጫወተችው አርጀንቲና ሶስት ለአንድ ያሸነፈች ሲሆን አሌጆ ሳራኮ ሁለት ግቦችን አስቆጥሯል። ከአርጀንቲና በኩል በአስረኛው ደቂቃ ሳንቲያጎ ፈርናንዴዝ በሰራው ጥፋት በቀይ ካርድ መሰናበቱን ተከትሎ አርጀንቲና ከሰማኒያ በላይ ደቂቃዎችን በጎዶሎ ተጫውታ ነው ሶስት ነጥብ ያሳካችው። በሌሎች ጨዋታዎች ፈረንሳይ ደቡብ አፍሪካን ሁለት ለአንድ፣ ኖርዌይ ናይጄሪያን አንድ ለዜሮ ስታሸንፍ ኩባም ሳውዲ አረቢያን አንድ ለዜሮ መርታት ችላለች። እንዲሁም አሜሪካ ኒው ካሌዶኒያን ዘጠኝ ለአንድ ያሸነፈችበት ውጤትም ትናንት የተመዘገ እየተዘገበ ሆኗል ብራዚል ከሜክሲኮ ያደረገችው ጨዋታ ደግሞ ሁለት ለሁለት ነው የተጠናቀቀው ዛሬም የዓለም ከሃያ አመት በታች አለም ዋንጫ ጨዋታዎች ቀጥለው ሲደረጉ ግብጽ ከዩክሬን ፓናማ ደግሞ ከኒውዚላንድ ይጫወታሉ ክቡራን ተመልካቾች በዜና ኢትዮጵያ የተዘጋጁ ስፖርታዊ መረጃዎቻችን በዚህ ተጠናቀዋል ከዜና ኢትዮጵያ ቀሪ ዝግጅቶች ጋር መልካም ጊዜ ይሆንላችሁ